ከትናንትናው የአርሰናሎች አስገራሚ ምሽትና የኤቤሬቺ ኤዜ ሀትሪክ በኋላ በርካቶች ስለዚህ አስር ቁጥር መለያ ለባሽ ተጫዋች በርካታ ሀሳቦችን እያሰጡ ይገኛሉ። ገና ተጀመረ እንጂ ከዚህ በኋላ የኤቤሬቺ ኤዜ ብቃትን በደንብ ትመለከታላችሁ የሚሉ ሰዎችም የተለያዩ ሀሳቦችንና ምክንያቶቻቸውን እየጠቀሱ ይገኛሉ። ተጫዋቹ ግን ምናልባትም ይህን ነገር እንደ መስፈንጠሪያ ሊጠቀምበት ይችላል። በዚህ ጨዋታ ላይ ሀትሪክ የሰራው ተጫዋቹ ከዚህ በኋላ በሚመጡትም ጨዋታዎች እንዲሁም ደግሞ እንደ ትላንቱ ባሉ ትልልቅ የጨዋታ መራግብሮች ላይ አንጸባራቂ ጊዜ ሊያሳልፍ እንደሚችል ይህ የትላንቱ ጨዋታ ማሳያ መሆኑን መናገር ይቻላል። ኤቤሬቺ ኤዜ በአርሰናል ምን አይነት ጊዜን እያሳለፈ ይገኛል፣ ምናልባትም ከዚህ በኋላ በሚመጡት ሳምንታት ለአርሰናል ምን አይነት ወሳኝ ሚናን ሊወጣ ይችላል የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የየምንነግራችሁ ይሆናል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውዴ ቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ሁልጊዜ ቪዲዮ ስንለቅ ለእናንተ ቀድሞ እንዲደርሳችሁ ሰብስክራይብ ማድረግና የሮል ምልክቷን መጫን አትርሱ። እንዲሁ ደግሞ ዩቱብ ፕሮግራሙን ለብዙዎች እንዲያደርስ ላይክ እያደረጋችሁ መጀመራችሁን አስታውሱ ቢያንሴን ፕሮግራም 300 ላይክ እንዲኖረው እንፈልጋለን ስለዚህ ፕሮግራሙ ስጀምሩላችሁም ላይክ እያደረጋችሁ ጀምሩ የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ ፈጣሪ ፈቅዶ በድጋሚ በዚህኛውም ፕሮግራማችን ላይ ከእናንተ ጋር ተገናኝተናል የኤቤሬቺ ኤዜን ጉዳይ በዚህኛው ፕሮግራማችን ላይ የምንመለከት ይሆናል ማለት ነው እንግዲህ ቀደም ሲል በመግቢያ ላይ እንደነገርኳችሁ ተጫዋቹ ትላንትና ሀትሪክ ከሰራ በኋላ በርካቶች ስለተጫዋቹ የተለያዩ ሀሳቦችን እየሰጡ ይገኛሉ። እንግዲህ በክሪስታል ፓላስ እጅግ በጣም አስገራሚ ጊዜ ሲያሳልፍ የምናውቀው ኤቤሬቺ ኤዜ ነገር ግን ደግሞ በትላንትና ምሽት ላይ የበለጠ ተጽዕኖ ፈጣሪነቱን እስከምንመለከት ድረስ በአርሰናል መቶ ፐርሰንት ብቃቱን አላሳየም የሚሉ አንዳንድ ጥያቄዎች በሚዲያዎቹ በኩል ይነሱ ነበር። ትላንትና በነበረኝም ፕሮግራም ላይ በተወሰነ መንገድ እንዳነሳሁት የተለያዩ የቀድሞ እግር ኳስ ተጫዋቾችም ሳይቀሩ አርሰናል እና ዩኬሬስና ኤቤሬቺ ኤዜን ያስፈረመው በትልቅ ጨዋታዎች ላይ ተጽዕኖ ፈጣሪነታቸውን እንዲያሳዩ ነው የሚሉ አይነት መከራከሪያ ነጥቦችን ያነሱ ነበር። አሁን ተጫዋቹ በትላንትናው ጨዋታ ላይ ያንን ነገር ማድረጉ ከዚህ በኋላ ልክ ለሱ እንደ መስፈንጠሪያ እንደሚሆነውና ሞመንተሙን ከዚህ በኋላ ሊያገኝ እንደሚችል መናገር ይቻላል። እንደውም አርቴታ ከጨዋታው በኋላ አንድ አስተያየት ሰጥቶ ነበረ። ነገሮች የሚሆኑት ለምክንያት ነው፣ ለበጎ ነው ኤቤሬቺ ኤዜ ከኢንተርናሽናል ብሬክ ከተመለሰ በኋላ ሁለት ቀን ከኛ ጋር አልነበረም እና ከዛ በኋላ ነው ልምምድ መስራት ፈልጋለሁ ብሎ በቀጣዩ ቀን ወደ ልምምድ የመጣውና በዚህ ነገሮች ውስጥ አልፎ ሜዳ ላይ ገብቶ በጣም አስገራሚ ምሽትን ማሳለፉ እጅግ በጣም አስገራሚ ነው እና ለሱ ሀትሪክ በመስራቱ በጣም ደስ ብሎኛል፣ ሲል ነበረ አስተያየቱን የሰጠው። ኢቨን ሜሪኖም ሳይቀር ኤቤሬቺ ኤዜን በጣም ሲያደንቀው ነበር እና ለፍጹምነት የቀረበ ተጫዋች ነው ብሎ ነበረ። ኤቤሬቺ ኤዜ ነው የገለጸው ሳውን አባዝ ላይ በምንሆንበት ጊዜ እናወራለን እንነጋገራለን እና ስታየው እርጋታው ንግግሩ አብዛኛው ነገሩ እጅግ በጣም የተቆጠበ የሚባል አይነት ተጫዋች ነው እና በዚህ ምክንያት ብዙ ሰዎች ለተጫዋቹ ጥሩ አመለካከት አላቸው ብሎ ሜሪኖ ይናገራል እንዲሁም ሜሪኖ ለምን የክሪስታል ፓላስ ደጋፊዎች አሁን ድረስ የሚወዱት ይመስላል አሁን ድረስ የክሪስታል ፓላስ ደጋፊዎች ለምን ተጫዋቹን ማይጠሉት ይመስልሃል ብሎ ይናገራል። እና ተጫዋቹ ባለው ካልመነስ ወይም ደግሞ በጣም መጻባዩ የተረጋጋ ልጅ በመሆኑ ምክንያት የክሪስታል ፓላስ ደጋፊዎች አሁንም ድረስ ይህንን ተጫዋች እንደሚወዱት ነበረ ሀሳቡን የሰጠው እና ኢቨን ኤቤሬቺ ኤዜ ትላንትና ማስሪክ ከሰራ በኋላ ይህንን ብቃት ያሳየው በፈጣሪ ፈቃድና እንዲሁም ደግሞ በፈጣሪ እርዳታ መሆኑን ሲናገር ነበር። በቃል ለዚህ ስጸልይ ነበረ ይህንን ምሽት ለማሳለፍ እና እግዚአብሔርን አመሰግናለሁ ብሎ አምላኩን ሲያመሰግን ነበር። እና ምናልባትም ደግሞ ተጫዋቹ ባለው ሜንታሊቲ በዚህ ክለብ ውስጥ ምን ያክል ጠቃሚ ተጫዋች ሊሆን እንደሚችል መናገር ይቻላል። ትናንትና ጨዋታው ከመጀመሩ በፊት የአርሰናል ደጋፊዎች አንድ ቲፎ አዘጋጅተው ሜዳ ላይ ተመልክተናቸው ነበር እና እዚህ ቲፎ ላይ ይህ ስትሪት፣ ይህ ጎዳና፣ እነዚህ ጎዳናዎች የእኛ ናቸው የሚል አይነት የቀድሞ ሌጀንድ ተጫዋቾችና የአሁን ተጫዋቾች አንድ ላይ ያሉበትን ቲፎ ነበር አሰርተው ወደ ሜዳ የገቡት። ታዲያ ኤቤሬቺ ኤዜም እንግዲህ በዚህ ጨዋታ ላይ የአርሰናል ደጋፊዎችን አላሳፈራቸውም። እጅግ በጣም ግሩም በሆነ ሁኔታ ሶስት ጎሎችን አስቆጥሮ በልጅነቱ የወደው ለነበረው ክለብ አርሰናል ያለውን ብቃት በደንብ ማሳየት ችሏል። ተጫዋቹ እንግዲህ ቶተናም ሊገዛው ነበረ። ወደ ቶተናም ሊያመራ ተቃርቦ ነበረ። በኋላ ነው አርሰናል ተጫዋቹን የግሉ ያደረገው። እሱም ከዛ በኋላ በእርግጥ ሲጠየቅ ስለዚህ ነገር ማውራት አልፈልግም ብሏል ከትላንትናው ጨዋታ መጠናቀቅ በኋላ እንደዛም ሆነው ግን በአርሰናል ውስጥ የበለጠ ትልቅ ሚና ሊኖረው እንደሚችል እኔ ሁሉም ተጫዋቾች የራሳቸው ኳሊቲ ያላቸው ብዬ አምናለሁ ሁሉንም ተጫዋች በአንድ መስፈሪያ ላይ መለካት ወይም ደግሞ በተመሳሳይ አይን ማየት አንዳንዴ ልክ ላይመጣ ይችላል እይታችንንም ሊያዛባው ይችላል ለምሳሌ ማርቲን ኦዴጋርድን ስናይ በጣም ጥሩ ተጫዋች ነው ክሬቲቭ ተጫዋች ነው ሰንጣቂ ኳሶቹ የሚያቀብላቸው ሎንግ ቦሎቹ፣ እይታው፣ ቪዥኑ፣ ከርቀት የሚመታቸው ኳሶች እጅግ በጣም የሚያስገርሙ ናቸው። እነዚህን እናነሳለን። ወደ ኤቤሬቺ ኤዜ ደግሞ ስንመጣ ሌሎች የምናያቸው ነገሮች አሉ። በጣም በነፃነት ነው የሚጫወተው። ማርቲን ዙብሜንዲ ከኋላ ትልቁን ስራ ስለሚሰራ፣ ዴክላን ራይስ ዙብሜንዲን በማገዝ ከፊት ደግሞ በነፃነት ስለሚጫወት፣ እነዚህ ሁሉ ነገሮች ደግሞ ኤቤሬቺ ኤዜ እየተከናወኑለት ከፊት ብዙ ነገሮችን ዴሊቨር ማድረግ ይችላል ብዙ ነገሮችን ለክለቡ መስጠት ይችላልና እኔ አርሰናል ውስጥ ባለው ሚና እጅግ በጣም ከዚህ በኋላ ክለቡን ይጠቅማል ብዬ የማስበው ተጫዋች እሱ ነው። አሁን እንዲያውም ኦደጋርድ ከጉዳት ሲመለስ የት ነው የበረቼዜ መጫወቻ ቦታ ሊሆን የሚችለው የሚል ጥያቄ አሁንም ድረስ ውስጤ ይመላለሳል። ምክንያቱም ኦደጋርድ እንደምታውቁት የክለቡ አንበል ነው። ምናልባት ቤንች ለማድረግ በፍጹም የሚታሰብ ተጫዋች አይደለም። ምናልባት ከአንበልነት ካላነሳው በስተቀር አርቴታ ይሄን ውሳኔ ይወስናል ብዬ አላስብም። በዛ ላይ ክሬቲቭ ተጫዋች ነው ምንም በማያጠያየቅ መልኩ። ከዛ ሁለቱም ተጫዋቾች ከጀርባ ደግሞ እናነሳለን፣ ዴክላን ራይስ እና ዙብ ሜንዲ። ራይስ ራይስ ነው ቤንች ለማድረግ የሚታሰብ አይደለም። ዙብ ሜንዲም ዙብ ሜንዲ ነው በተመሳሳይ። ስለዚህ ምናልባት ወደ ግራ መስመር ወጥቶ በነ ማርቲኔሊ በነ ትሮሳርድ ቦታ ላይ ኤቤሬቺ ኤዜን እንዲጫወት አሰልጣኙ ሊያደርገው ይችላል። ነገር ግን ያንንም ደግሞ ቢያደርግ ሊያንድሮ ትሮሳርድ ሞመንተሙ ይጠፋል። አሁን ትሮሳርድ ጥሩ ላይ ነው። ፉላም ላይ ጎል አስቆጥሯል። ኖቲንጋም ፎረስት ላይ አሲስት አድርጓል። በቻምፒየንስ ሊግ ጨዋታ አትሌቲክ ቢልባው ላይ ጎል አስቆጥሯል። ሰንደርላንድ ላይ ጎል አስቆጥሯል። ትናንት ሶተናም ላይ ጎል አስቆጥሯል። ስለዚህ አሁን ይህ ጥሩ ሞመንተም ላይ ያለን ተጫዋች ቤንች አታደረገውም፣ አይደለም በኤቤሬቺ ኤዜ ኢቨን አሁን በማርቲኔሊ እንኳን ከጉዳታውም ቢመለስ ተመልሶ መጥቷል። እንግዲህ ተጫዋቹ በፍጹም ትሮሳርድ አሁን ባለው ፐርፎርማንስ ቤንች መሆን አለበት ብዬ አላስብም። በተለይ በፕሪሚየር ሊጉ ላይ ምናልባት ቻምፒየንስ ሊግ ላይ ማርቲኔሊን ተመራጭ ሊያደርግ ይችላል። ስለዚህ ኤቤሬቺ ኤዜ የትኛው ቦታ ላይ ነው በቋሚነት ሊጫወት የሚችለው? ኤዜን ቤንች ማድረግ በፍጹም የሚታሰብ አይደለም። እና እነዚህ ነገሮች አርቴታ በደንብ የሚያስብባቸው ይመስለኛል። ግን የሚያጣላን አይሆን፣ የት ይሰለፋል፣ እንዴት ይሰለፋል፣ ማን ማን ቤንች ይሆናል፣ ማን ቋሚ ይሆናል የሚለው ጉዳይ። ምክንያቱም ዋናው ነገር ባላንሱን እንዳያጣ ማድረግ አሁን አርቴታ ሞክሮታል። ለምሳሌ ሶስቱም የመከላከል አቅም ያላቸውን ተጫዋቾች ዙብሜንዲን፣ ሜሪኖንና ራይስን ባስገባበት የሊቨርፑል ጨዋታ ላይ አርሰናል ተሸንፎ ነው የወጣው። በዛ ጨዋታ ላይ እንዴት ዋጋ እንደከፈላ አይተናል። እንደውም ማርቴታን ፈሪ ያስባሉት ውሳኔዎች ነበር እዛ ጨዋታ ላይ የተወሰኑ የነበረው፣ ምናልባትም የአርሰናል ደጋፊዎች ይህንን ቃል ሲጠቀሙ የነበረው እንዴት ይህን ሁሉ ተጫዋች ሜሪኖን፣ ራይስን፣ ዙብሜንዲን አንድ እንኳን የግብ ዕድሎችን መፍጠር የሚችል ተጫዋች እንዴት አያስገባም መሀል ሜዳ ላይ የሚል ጥያቄ ሲያስነሳበት የነበረው በዚህ ምክንያት ነው። ከዛ አርቴታ ደግሞ ከዚህ ስህተቱ ተምሮ ሌሎች ጨዋታዎች ላይ አንዳንድ ሙከራዎችን አድርጎ ነበር። ምናልባት ካልተሳሳትኩኝ ከሊድስ ዩናይትድ ጋር በተደረገው ጨዋታ ላይ ይመስለኛል ሶስቱንም ተጫዋቾች የማጥቃት አቅም ያላቸውን ተጫዋቾች አስገብቶ ነበር ዙቤመንዲን ከዌስትሀም ጋር ማለት ነው፣ ይቅርታ ከዌስትሀም ጋር በተደረገው ጨዋታ ላይ ሶስቱም ማጥቃት የሚችሉ ተጫዋቾች ናቸው። ኤዜም ገብቷል፣ ኦደጋርድም ገብቷል፣ ራይስም ገብቷል። ራይስ በሁለቱም መሆን ይችላል ማጥቃትም ይችላል፣ መከላከልም ይችላል እና የዙብ ሜንዲን ቦታ ራይስ ይዞ እንዲጫወት ነበር የተደረገው፣ እና ጭራሽ መሀል ሜዳው ባላንስ ማድረግ አልቻለ። ስለዚህ አርቴታ ምንድን ያደረገው በኋላ ላይ እንደውም ኦደጋርድ ተጎዳ። ኦደጋርድ ወጥቶ ዙብ ሜንዲ ሲገባ ነው የዛን ጊዜ ራይስ በሚወደው ቦታ ላይ ቦክስ ቦክስ አማካይ ሆኑ መጫወት ጀመረ። ኤዜ በበለጠ ነጻነት ሲጫወት አየ ነው። ከዛ አርሰናል በዛ ጨዋታ ላይ ጥሩ ክሬቲቭ ሆኖ አምሽቶ ሁለት ለባዶ ጨዋታውን አሸንፏል። እና ምን ልላችሁ ነው ሶስቱንም የተከላካይ አማካዮች ማስገባት ወይ ሶስቱንም የአጥቂ አማካዮች ማስገባት ቡድኑን አምባላንስ ሊያደርገው ይችላል። ይሄ ሚዛኑን እንዳይጠበቅ ሊያደርጉ ይችላል። ስለዚህ ይሄን ነገር በደንብ ባላንስ ማድረጉ ላይ በደንብ አርቴታ ይጨነቅምበት እንጂ ኦደጋርድን የሚያስገባ ኤቤሬቺ ኤዜን የሚያስገባ በግራው መስመር ላይ ትሮሳርድ የሚግባ ኤቤሬቺ ኤዜን የሚግባ ወይ ኖኒ ማዱኬ የሚግባ ለአርሰናል ጥሩ ነው። እንዶም ስኳድ መብዛቱ የበለጠ ሮቴት እያደረገ ቻምፒዮንስ ሊግ ፕሪምየር ሊግ ላይ ቻምፒዮንስ ሊግ ፕሪምየር ሊግ ላይ በደንብ ተጫዋቾቹ እንዲጠቀም ያደርገዋል። አሁን ኮልብ ብላችሁ ተመልከቱ። ቻምፒዮንስ ሊግ ላይ ከሁለት ቀን በኋላ ነው የሚጫወቱ። አሁን ዛሬና ነገ ነው በማል ጋፕ የሚኖሩ ለልምምድም ለእረፍት፣ ከዛ ደግሞ ሮብ እንደገና ይጫወትና ሐሙስ፣ አርብ፣ ቀዳሜን አርፎ እሁድ ደግሞ ከቼልሲ ጋር ደግሞ የፕሪምየር ሊግ ጨዋታውን ያከናውናል። ስለዚህ በደንብ ተጫዋቾች እንዲያርፉለት ሮቴት እያደረገ ማጫወቱና መጠቀሙ ምንም የሚያጠያይቅ አይነት አይሆንም ማለት ነው እና አሁን ይሄ 27 ዓመት ተጫዋች እያሳየ በሚገኘው ካራክተር ከሜዳም ውጪ፣ በሜዳ ውስጥም ባለው ጠባዩ ምክንያት እንዲሁ ደግሞ ሜዳ ላይ በሚሰጠው ጥራት በጣም ብዙ ሰዎች ልብ ውስጥ እያገባ የሚገኝ ተጫዋች ነው እና አርሰናል እንግዲህ ከ65 ሚሊዮን ፓውንድ በላይ ከፍሎ ነው ወደ 67.5 ሚሊዮን ፓውንድ ገደማ በመክፈል ተጫዋቹን ወደዚህ ክለብ እንዲመጣ እያደረገው እና አሁን ከቡድኑ ጋር ራሱ በአንድ ጊዜ መዋሃድ ችሏል። እኔ አሁን ኤዜ ፊቱ ላይ የምታዩት ፈገግታው ይሄ ፊቱ የሚነግረን ቋንቋ አለ። ይሄ ቦዲ ላንጉቹ የሚነግረን ስሜት ተጫዋቹ ያለው አጠቃላይ ነገሩ በሙሉ በቃ በዚህ ክለብ ውስጥ ገና በመጀመሪያዎቹ ወራት ምን ያክል ደስተኛ እንደሆነ የሚያሳይ ነው እና እንደውም እኔ ከዚህ በፊት ፕሮግራምም ሰርቼ ነበር። ኤቤሬቺ ኤዜ በአርሰናል እስካሁን መቶ ፐርሰንት ብቃቱን አላየነውም። ምናልባት መቶ ፐርሰንት ብቃቱን ማየት የጀመረን ጊዜ በአርሰናል በነይነት ፐርፎርማንስ ሊያሳይ እንደሚችል ሁላችንም መገመት አይከብደንም ብዬ አንድ ፕሮግራም ሰርቼ የነበረ እና የትናንትና አሁን ጀስት እንደ ቅምሻ ነው፣ በቃ እንደ ማሳያ መሆን የሚችል ነገር ነው። ገና አሁን ከዚህ በኋላ በደንብ ትልልቅ ጨዋታዎች ላይ ራሱን በማሳየት አርሰናል ከሱ የሚፈልገውን ዴሊቨሪ ለአርሰናል መሰጥ ይችላል ብዬ አስባለሁ። አሳይቶናል፣ በእርግጥ በአንዳንድ ጨዋታዎች ላይ ለምሳሌ ከኖቲንጋም ፎረስት ጋር በተደረገው ጨዋታ ላይ አሲስት ሲያደርግ ተመልክተነዋል። ቬክተር የኬሬስ ላስቆጠራት ጎል ከዛ በተጨማሪ ደግሞ ክሪስታል ፓላስ ላይ ብቸኛ የማሸነፊያ ዋን ጎል የቀድሞው ክለቡ ላይ አስቆጥሯል። በካራቦካፕ ፖርትቬል ላይ እንደዚሁ ጎል ማስቆጠር የቻለ ተጫዋች ነው። ትላንትና ደግሞ አትሪክ ሰርቷል እና ደግሞ አሁን በአርሰናል ብዙ ጊዜ ካያችሁ ቅጣት ምት የሚያስቆጠር ተጫዋች የለም። ያው ኦደጋርድ ወይ ራይስ ናቸው የቅጣት ምት የሚመቱት። እንደውም አምና ራይስ ሁለት የቅጣት ምት ጎሎች ሪያል ማድሪድ ላይ ሲያስቆጠር ተመልክተነዋል። ቡካዮሳካ ምና ፔዥ ላይ ያንን አድርጉታል፣ ግን ዊኬንድ ዊካውት የሚፈራ ተጫዋች ይሄ አጫጭር ቅጣት ምቶችን በመምታት ረገድ አርሰናል የሚፈራ ተጫዋች እንዲኖረው ከዴክላን ራይስ በተጨማሪም ኤቤሬቺ ኤዜ ማገዝ ይችላል። ምክንያቱም ጥሩ የቅጣት ምት መቺ ተጫዋች ነው እና ለሴት ፒሱ ለአርሰናል በጣም ጠቃሚ ተጫዋች እንደሆነ ይሰማኛል እና ለዚህ ቡድን የሚሰጠው ግልጋሎት ቀላል የሚባል አይደለም። አርቴታም ለዛ ነው ሲናገር በቃ ይሄ ለመጫወት ፍላጎት ያለው እና በጣም የሚያስገርም ታለንት ያለው ተጫዋች መሆኑን ሲናገር የነበረው። እና እንደዚህ ደግሞ ጎሎዎችን ማስቆጠሩ ለተጫዋቹ የበለጠ በራስ መተማመኑን ይጨምርለታል ብዬ አስባለሁ ሲል ተናግሯል። ከ47 ዓመታት በኋላ በሰሜን ለንደን ደርቢ ለመጀመሪያ ጊዜ ሀትሪክ መስራት የቻለ ተጫዋች ሆኗል። ከዛ ባለፈ ግን እንግዲህ የእያንዳንዱን የጨዋታ እንቅስቃሴዎችን ብትመለከቱ መሀል ሜዳ ላይ ካሉት ተጫዋቾች ጋር አሁን በደንብ ተጫዋቹ እየተናበበ ነው የሚገኝ። ገና በጨዋታው ሁለተኛው ደቂቃ ላይ ያንን አስገራሚ ኳስ ራይስ ሲሞክረው ኳሷን እንዴት ባለ መንገድ አሲስት አድርጎት እንደነበር አይተናል። ከዚህ ባለፈ ከነ ዙቢመንዲ ከራይስ ጋር ያለው መናበብ ተጫዋቹን የአርሰናል ደጋፊዎች በስስት እንዲመለከቱት እና ከዚህ በኋላ ደግሞ ለክለባችን አንድ በጣም ማበርከት የሚችለው ትልቅ ነገር እንዳለ ይሰማናል ብለው እንዲያምኑ እድል የሚሰጥም ጭምር ነው። ከዚህ በተጨማሪ እንግዲህ አርቴታም ቢሆን ተጫዋቹ በግራም በቀኝም ቦታ ላይ መጫወት እንደሚችል፣ የመሬት ኳሶችን በደንብ መጫወት እንደሚችል ተናግሯል። አሁን ለምሳሌ ትላንትናውን ቁጥሮችን ብትመለከቱት ትላንት ስድስት ሙከራዎችን ሞክሯል። ከስድስቱ ሁለቱን በቀኝ እግሩ እንዲሁ ደግሞ ከዛ በተጨማሪ ሁለቱን ኳሶች ሲሞክር በቀኝ እግሩ የሞከራቸው ኳሶች ነበሩ። ሶስት ጎሎችን አስቆጥሯል። ከእነዚህ ውስጥ ማለት ነው። ከዛ ባለፈ ደግሞ ዜሮ ነጥብ ስድስት ኤክስፔክተድ ጎል ነበረው። ዜሮ ነጥብ አንድ ደግሞ በአንድ ሹት የነበረው የኤክስጂ መጠን ነው እና ምን ያክል እንግዲህ ኳሶችን በጣም በአስገራሚ ሁኔታ ለመሞከር መሞከር ጥረት ያደርግ እንደነበረ እንደውም ከሶስት በላይ ጎልም ማስቆጠር የሚችልበት እድል ነበረ። ቪካሪዮ እነዛን ኳሶች ባያረናቸው ኖሮ እና ዲስታንሶችን በጣም ሲሸፍን የነበረ በሜዳ ላይ የነበረው እንቅስቃሴና ታታሪነቱም እጅግ በጣም ለየት ያለ እንደነበረም ጭምር የተመለከትንባቸው እንቅስቃሴዎችን አይተናል። ለማንኛውም ግን የተጫዋቹ ፐርፎርማንስ እጅግ በጣም ልዩና ጎሎችን ከማስቆጠር ጋር ደግሞ እጅግ በጣም ምርጥ ጊዜን ያሳለፈበት ነበር። ከእነዚህ ከስድስቱ ውስጥ ሶስቱን ወደ ጎልነት ቀይሯል። ሶስት በቀኝ እግሩ የሞከራቸው ኳሶች የቀኝ እግሩ ምን ያክል ጠንካራ ተጫዋች እንደሆነ ለምሳሌ ወደ ጋርድ በግራ እግሩ ሲጫወት እጅግ በጣም ጥሩ ነገር እንዳለው እናውቃለን እና ኤዜ ደግሞ በዚህ በቀኝ እግሩ በሚጫወትበት ጊዜ እጅግ በጣም የተለየ መሆኑን እናያለን እና በራስ መተማመኑን በጣም ነው የሚጨምርለት። ከዚህ በኋላ በሚመጡት ጨዋታዎች ላይ በደንብ ለዚህ ነገር ምላሽ መስጠት የሚችሉ ነገሮችን ማድረግ ይችላል። ከትላንትናው ጨዋታ መጀመር አስቀድሞ አሰልጣኝ ቶማስ ፍራንክ ማን ነው ኤዜ የሚል ጥያቄ ነበረ፣ ምላሽ ነበር የሰጡት እና ለዛ ለሰጡት ምላሽ ራሱ ኤቤሬቺ ኤዜ ሜዳ ላይ ትክክለኛውን የተጫዋቹን ጥራት እንዲመለከቱ ና ያጡት በጣም ትልቅ ተጫዋች መሆኑን ያሳየበትም ጭምር ነበር ብዬ አስባለሁ። ስለዚህ እንዲህ አይነቶቹ ነገሮች በደንብ አሁን አርሰናሎች በማጥቃት ረገድ ከሌሎቹን ክለቦች በተሻለ ሁኔታ ከነ ማንቸስተር ሲቲም ከነ ሊቨርፑልም በተሻለ ሁኔታ ማጥቃቱ ላይ ጥሩ ጥሩ አማራጭ መሆኑን የሚችሉ ተጫዋቾች አሉት። ገና አሁን እነ ካያቨርትስ ሲመለሱ እነ ጋቢናይን ወደ ሜዳ ሲመለሱ እነ ዩኬሬስ ወደ ሜዳ ሲመለሱ የነ ማርቲኔሊም ማድዌኬን ሳካ ኤታን ዋኔሪ፣ ማክስ ዳውማን፣ ኦደጋርድ፣ ባራቸዜን የእነዚህ ሁሉ ተጫዋቾች ድምር አርሰናልን በሲዙኑ መጨረሻ ላይ የሆነ ትልቅ ስኬት እንዲያሳካና የሆነ ትልቅ ነገር እንዲያገኝ እድል የሚሰጠው ይሆናል ማለት ነው። እንግዲህ ያለፈው ሳምንት ለአርሰናሎች እጅግ በጣም የተመቸ ሳምንት ነበር። የሊቨርፑል መሸነፍ፣ የማንቸስተር ሲቲ መሸነፍ ከዛ ደግሞ የአርሰናል በዛ ውጤት አሸንፈው መውጣት ያውም የሰሜን ለንደን ጎረቤቱን አሸንፈው መውጣት ለአርሰናል ደጋፊዎች እጅግ በጣም ጥሩ ሳምንትን እንዲያሳልፉ አድርጓቸዋል። ሌላኛው ደግሞ ከባድ ሳምንት እንደዚሁ የሚመጣ ይሆናል። ያለፈው ሳምንት የነበረው ደርቢ ትናንት የነበረው ደርቢ የኤዜ ደርቢ ነበር። አሁን ደግሞ ከነገ በስቲያ በአውሮፓ ቻምፒዮንስ ሊግ ከባየር ሚውኒክ ጋር የሚጫወቱ ይሆናል። ይሄ የባየር ሚውኒክ ጨዋታ ምናልባትም አርሰናሎች በከፍተኛ ሁኔታ የሚፈተኑበትና ሪል ቴስት የሚጋፈጡበት ምሽት እንደሚሆን ነው የሚጠበቀው። ኤቤሬቺ ኤዜም ከቀድሞ ቡድን አጋሩ ሚሼል ኦሊሴ ጋር በተቃራኒ መለያ የሚጫወትበት ምሽት ይሆናል። እንደገና ደግሞ ኤቤሬቺ ኤዜም እኔ በተጫዋታ ላይ ተጽዕኖ ፈጣሪነት ተጽዕኖ ፈጣሪነቱን ያሳያል ብዬ ጠብቃለሁ። ከዛ በሳምንቱ መጨረሻ ደግሞ ከቼልሲ ጋር አርሰናል ሚጫወት ይሆናል በደርቢ ጨዋታ ና እንደገና አሁንም የኤዜ ተጽዕኖ ፈጣሪነት የኤዜ ምርጥ ብቃት የሚጠበቅበት ጨዋታ ይሆናል ማለት ነው። ኤዜ በቀጣዮቹ ጨዋታዎች ላይ ምን አይነት ፐርፎርማንስ ሊያሳይ ይችላል? እስካሁን በነበረው የአርሰናል የ12 ሳምንታት እና የፕሪምየር ሊግ እንዲሁም ደግሞ የቻምፒየንስ ጨዋታዎች ላይ ምን ያክል ደስተኛ ናችሁ? ኮሜንት ላይ የገባቸው ሀሳቦቻችሁን አጋሩ። ምናልባትም ግን ለተጫዋቹ የደርቢው ሃትሪክ እንደ ስፕሪንግ ቦርድ የሚያገለግለው ይሆናል ተብሎ ይጠበቃል። በዚህ ጨዋታ ላይ ሃትሪክ መስራቱ ተስፈንጥሮ ምርጥ ብቃቱን እንዲያሳይ በሌሎች ጨዋታዎችም ላይ ውጤታማነቱንና ጥራቱን እንዲያሳይ እድል የሚሰጠው መነሳሻ የሚፈጥርለትና በራስ መተማመኑን የሚያሳድግለት ጨዋታ ይሆናል ተብሎ ይጠበቃል።